ሰላም አለይኩም ወረሐመቱላሂ በበረካተ አሽረካ ዩቱብ ተከታታይ ጓደኞች፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላሂ ሁሉ ነገር ሰላም ነው። ኋላ በያላችሁበት የእናንተንም ሰላም ብዝዝት ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ አላችሁ ላለው ሀገራችን አላ ሰሆኑች አለት ሰላምን አንድነትን ያምጣልን። አሽረካ ዩቱብ ተከታታይ የሆናችሁ ላይክን ሼርን በማድረግ አበረታት እንላችኋለሁ ጋይስ ፕሊስ። ዛሬ ደግሞ የመጣውላችሁ በአዲስ ለየት ባለ ቪዲዮ ነው። እስካሁን የወደ ዩቱብ አላቀረብኩትም ማለት ነው። የዩቱብ ያላቀረኳቸው ነገሮች ይዤላችሁ መጥቻለሁ። ያለሁ ለእናንተም ይጠቅማል ብዬ አስባለሁ። ለእኝም ደግሞ ብዙ የጠቀመኝን ለእናንተም ይጠቅማል ብዬ አስባለሁ በእርግጠኝነት ማለት ነው። ዛሬ ደግሞ ይኸው እንደዚህ እንደምትመለከቱት ቡና የሚመስል እዚህ ጋር ምንድን ነው የቴምር ፍሬ ያለኝ ማለት ነው፣ በመጀመሪያ ደረጃ ከዛ ደግሞ እዚህ ጋር ደግሞ ይኸው እዚህ ደግሞ የተፈጨውን አለኝ ማለት ነው። ይህንን ምንድን ነው ቡናው ላፈላው ነው ማለት ነው። እንዴት ታፈየዋለሽ ካላችሁ ጀርቡት እናንተም ከቤታችሁ ማለት ነው ጀርቡት ደርቡታት እና እና ይዋለኑላችሁ ማለት ነው። በጣም የሚጣፍጥ በጣም ሱስ የሚያስይዛችሁ ይሄ ቡና ነው እላችኋለሁ። የቴምር ቡና እንደዚህ አይነት ይዤላችሁ መጥቻለሁ። የአጀባችሁ ላይክ ሼርን ላይክን በማድረግ አብረታቶኝላችኋለሁ። ወዶቼ እስካሁን እያበረታታችሁኝ ነው እና ይሄን ነገር አተ ቴምሮ ራሱ ማለት ነው። ግሽር ካላችሁ ግሽር የቡና ገለባ ማለት ነው። እኛ ጋር ገለባ አይደል የምንለው? እሱ ከሱ ጋር ራሱ ጨምራችሁ ብጠቱ በጣም ደማችሁ ይሞላል። ይሄ ደግሞ ተስማሚነት ያለው ሞክሩት፣ በየቤታችሁ። እንዴት ነው አሰራሩ እንደምትሉኝ ደሞ ዳቦ ጋግራችሁ ያጠፋችሁት ምጣት ካለ እዛ ላይ አጥባችሁ እዛ ላይ ተውት፣ ምጣዱ እስከሚበርድ ድረስ ከዛ ከሽ የሆነ ከሽ ማለት ነገር ይኖረዋል ማለት ነው። እንጀራ አድርጎ ስንሰራ እንዴት ነው ምንሰራ? እንደዛ ማለት ነው። ከዛ ደግሞ አይ እሱም ደሞ ከሌላችሁም ደግሞ አጥባችሁ፣ ጦሃራ ቦታ፣ ምንም ማይደርስበት ቦታ ማረግ ነው ያለባችሁ ማለት ነው። ከዛ በምትፈልጉበት ሰዓት ትንሽ ከርደድ ይላል። መቁላት ቆልታችሁ መፍጨት ማለት ነው። ይሄን ነው አሁን እኔ እመጣላችኋለሁ ኢንሻአላ። እዚህ ጋር ለቡና ቁርስ ያዘጋጀውት ነገር ላሳያችሁ ማለት ነው። በዚህ መልኩ ይሄው እንደዚህ ዲኮር ሰርቼ ያው ፈርሻ ማልፈረሽኩም ዝም ብዬ ነው ወብቻ። ያኔ በቃ አላደል ከመደበር ምናምን ብዬ ያው ቡና ለማፍላት ተነሳው ይሄ ለምን አልቀርጥም ብዬ ማለት ነው። እዚህ ጋር እጣ የጫወሰ ነው እላችኋለሁ። እዚህ ጋር ደግሞ ፋንዲሻ፣ ጨው እና ዘይት ይላል ማለት ነው። እዚህ ጋር ደግሞ ይኸው ቡና ላፈላበት ምንድን ነው ያለ ጀበናዬ እንደዚህ ትገኛለች ማለት ነው። ተመልሼ እስከ ማታ ድረስ ደግሞ አብራችሁ ቆዩ እላችኋለሁ። እና ቪዲዮን ከአጀባችሁ ላይክን፣ ሼርን በማረቅ አበረታትን ይላችኋለሁ። ወዶች ኦኬ። እና በዚህ መልኩ አስተካክ የምንድን ነው ብዬ ያው ቴምሩ ይሄ ነው። የትኛውም ቴምር፣ በተለይ ደግሞ አንድ ደረቅ ያለ ቴምር አለ አይደል? የሱ ደግሞ ሲመች ሲመች እላችኋለሁ እና በዚህ መልኩ እንደዚህ አርጋችሁ ስሩ እላችኋለሁ። የሞከርኩትን ለእኔ ጠቀመኝን ይጠቅማችኋል ብዬ ነው ያቀረብኩት። ለእኔ ጠቅሙኛል ማለት ነው